ምንድነው እኛን የምታስደክሙን? ጭራሽ በአንድ ሌሊት ከ87 ሺህ ቮት ተነስታ 120 ምናምን ሺህ ገባች። ለምንድን ነው ምኮራበት? ምን አደረገኛ? ደሆነ የሌብነት ጥግ እያስታወቀ መጣ። 165 ሺህ እንደደረሱ ቮቱን ዘግተውት በ20 ብር ወይ በ50 ብር ድምጽና ሲሆው የፈራ ነው ማለት። ዩቲናስን ሰይፉ ፋንታሁን ላይ ቀርቧት አሁን በነገሩ። ስለዚህ እንደዛ ከሆነ መኪናው ስጣቱና ምናልባት ከኪራይ መኪና ትገላገል። አጠራጣሪ ያደርጋል። በዚህም ታዲያ ብዙዎች ሰይፉ የምረጡዋት ቅስቀሳ አድርጓል። ይህ ሆን ብሎ የተደረገ ነገር ነው። ሰርቶ ቀርቶ ታይቶ የማይታወቅ ታሪክ ነው። ቋ እየሰራ ምን ሰርቶ ነው የምትሉ ለምንድን ነው? ሰላም ሰላም፣ ዩቲዩብ እንደተለመደው ዛሬም ተመልሰ መተና። ዛሬ እንግዲህ በሳንቲም ስፋት እያልን የዛሬውን ጉዳይ ማየት የምፈልገው ለምን በሉኝ። ሰሞኑን ቲክቶክ ላይ ሲገባ ምን አየሁኝ እና በቃ ሌላ ታሪክ ውስጥ ገብተዋል እነሱ። ምን ሆነ አሁን? ለምሳሌ ቤተሰብ ቀጥታ ዛሬ ሰላምታም የለም ምናምን በጣም ጉዳዩ ነው። አሁን እዩቲናስ የሆነ ጊዜ ላይ ምን ምናልሽ መሰለቻል። አሁን እዚህ ጋር ተመልከቱ ቤተሰብ። በነገራችን ላይ ሰብስክራይብ እያደረጋል ይህን ቪዲዮ ስታዩት ማለት ነው እና አሁን እዩቲ እዚ ጋ ላይ- ለአንትን ላይቭ ሪከርድ ታደርጋ ነው እና በጣም ተናዳለች። አሁን እዚ ጋ ዩ ምን ምን ነው ኡኡል ምን ልሸልመው? አላህ ምስክሪ ነው ያምሬ ነው ምን ልሸልመው ምን በጣም ነው የማመሰግነው አልኩኝ። ጎንበስ እራሱ በጣም ነው የማመሰግነው። እሺ ብዬ ጃኔ እያወራችኝ ነበረ፣ ወደ እሷ ዞርኩኝ። ምን እንዳብቃችሁ ነበር ቆይ ምን ምን እንዳርግ ነበር ቆይ ንጋቷ አንቺ ብትጨፈለቂ አተኪ ምሱን ድሮ እንዳሐሰል አይለፍልህ ሰባት ወደፊት ሰባት ወደኋላ ቤተሰብ አይለፍልህ። እንዴት ጨው አዩቲ እንዲህ ማለት አልነበረባት፣ እውነቱን ለመናገር ለምን ካላችሁኝ እሷ ትልቅ ኮንተንት ክሬተር ነች። እዚህ ጋር እሷ ሌላ ሌቭል ላይ ያለች ሰው ነች። አዶናይም ሌላ ሌቭል። ሁለቱም እኮ የተገናኙበት የራየ እንትን የለም። ተመሳሳይ ነገር ላይ አይደለም ያሉት። እሷም የራሷ እንትን አላት፣ እሱም የራሱ እንትን አለ። ግን እሷ እንደዚህ የሆኑ አንዳንድ ሰዎች ባሉት ኮመንቶች እንትን ብላምና እንደ አጠቃላይ መውቀስ የለባትም። ደግሞ ሰባት ወደኋላ ሰባት ወደፊት ነው ሰማችሁት፣ ማለት እና ብቻ ሰሙት። ጓራይን እርር እንዳደረጋችሁኝ አላህ ምስክሬ ነው። ሁላችሁ ምን እምጣ? በእሺ ደግሞ የሆነው ደግሞ እኔ ባምቢን ቪዲዮ እንዲያርጌ እየቀረስኳት ነው። ከኋላ ሲነካኝ ዞር ብዬ አየሁት፣ አላየሁትም። ሲነካኝ ዞር፣ ምን ላድርግ? ሲነካኝ ምን ወየ ወየ ወየ ብዬ ልጩ ምን እንዳደርግ ነው ንቀቷ። እንዲህ ብዬ ዞር ከዛ ተነስቷል። እስክሪን ሻት ምናምን አድርጋችኋል። ከዛ ዩ ስታ ሆ ዩስዩ ም እሺ፣ ጠራኝ። ወይዬ የኔ ጌታ የኔ ፍቅር አንበሳዬ ልበለው። ምን ነበር የጠበቃችሁት? እውነት ለመናገር እዚህ ላይ ቤተሰብ ምን መሰላችሁ? ማነው ምን መሰላችሁ? እዩት። እሷ አሁን ለምሳሌ ጀስት እኔና እናንተውን ባንተዋወቅ የሆነ ቦታ በቃ በሶሻል ሚዲያ ተያይተናል ምናምን ብንገናኝ እንዴት ነው የሚሆነው? በቃ ሰላም ነው እን ከዛ ሌላ ቤተሰብ ፋሚሊ ኬዝ ምናምን አይተዋወቁም፣ በምንም ነገር አይገናኙም። እነዚህ ሁለት ሰዎች ማለት ነው። እሷም እንትን ነች፣ እሱም እንደዛው ነው። በቃ ምን የሚተዋወቁት የሚገናኙበት ምንም አይነት ኬዝ የለም። ቢኖር ነበረ፣ እና ምንም የሚያገናኛቸው ነገር አልነበረም። እና አንዳንድ አስተያየቶች የተሰጧት እሷ ትንሽ አገም ብሏል። ሰባት ወደኋላ ሰባት ወደኋላ ኮራችበት። ለምንድን ነው የምኮራበት? ምን አደረገኝ? ዱ ነ አምሮሮ ብሻልክ ሆን ያለኝ ምን ላድርግ። ዘልዬ ስላልተቀመጥኩበት ነው። ዘልዬ ምን ዘልዬ ስላልተቀመጥኩበት ነው። ዘልዬ ስላልተቀመጥኩ ሌላ ነገር፣ ይሄ ሌላ ነገር ነው። ቤተሰብ ብቻ ቤተሰብ፣ ዛሬ በዚህ ቪዲዮ ጀመርን እንጂ በጣም በጣም እየተፋፋመ ነው ያለው። ማርያም የምሬ ነው የምዬላችሁ። ነው ነግራችሁ። ለምን ካላችሁ በጣም ቲክቶክ አሁን እንትኑ ሪዋርድ አለ የሆነ ያዘጋጀው እና እሱ ላይ አዶናይ እና ዩቲናስ በጣም እንትን እያደረጉ ያሉበት ታይም ላይ ነው ያለ ነው፣ አሁን ላይ ማለት ነው። እና በጣም ብዙ ሰው በእነሱ እንትን ብሎ አሁን ይህ ልጅ ተመልከቱት፣ በጣም ለራሱ እያለን ይመስሉ ቆይተው እና ስሙት ብቻ ወገና አረ ወገ አረባያችሁ በት አትሆኑ አዶናይ እኮ በኢትዮጵያ ታሪክ ተሰርቶ የማይታውቅ ታሪክ ነው የሰራ ዲቻ ቦይስን ከዛ ጎዳና ህይወት አውጥቶ እዛ አድርሳችኋል ነፃነትን ደግሞ የቆሎ ነበር የምትሸጥ አሁን ከብዙ ድምጻውያን ጋር እያስተዋውቃን ነው ለአንድ ሰው አንድ ሰው ለመያዙ እንኳን ይከብዳል እኮ በኢትዮጵያ ታሪክ አለም ተሰርቶ ቀርቶ ታይቶ የማይታውቅ ታሪክ ነው እኮ አዶና እየሰራ ምን ሰርቶ ነው የምትሉ ለምንድን ነው ለምንድን ነው ባዩበት የምትሆኑ ተፎካከሪያችን እየደረሰችብን ነው ሁላችሁም የአዶናይን አካውንት ከስር ሜሽን አድርጌ ሆኖ እየገባችሁ ሊንኩ ባይ ወደ ያለ ቦት በማድረግ አንድነታችን ፍቅራችን እናሳየው። እግዚአብሔር እውነቱን እውነቱ ነው ጌታ ስላችሁ አዶናይ ማለት እኔ በአሁን ሰዓት ልላችሁ የምችለው አዶናይ በጣም ምርጥ ሰው በጣም አሪፍ፣ በቃ አይነት አስተሳሰብ ያለው ሰው ብዙ ኢትዮጵያን ወጣቶችን መለወጥ የሚችል ሰው ነው፣ ግን የሚረዳው የለም። አብዛኛውን የሚያወሩት ሌላ ነገር ነው። በቃ ሌላ ትርኪ ምርክ የሆነ በቃ አንድ ሰው ወይ ሲያልፍለት ሰክሰስ ላይ ሲደርስ የሆነ የሚመጣበት አይነት ነገር አለ። እንደዚ አይነት ነገር ነው እሱ ጋ ያለው ማለት ነው። እና አዶናይ ቦታ ይህ ቻናል ሰብስክራይብ በማድረግ ደግሞ በአጭር ጊዜ ውስጥ መቶ በመግባታቸው በጣም ደስ ብሎኛል። እያለ ማለት ቻናሉን ከትላንት ወዲያ ምናምን ብቻ አንድ ሳምንት ምናምን አልሞሎ ከከፈጉ እና እንደዛ መግባቱ በጣም ደስ ብሎኛል። ሰብስክራይብ እያረጋችሁ እያደረጋችሁ ቪዲዮንም ላይክ እያረጋችሁ ተመልከቱት። እንደምታዩት የአዶናይና የዩቲብ የዩቲብ መበላለት እንትን በጣም ቦቱ እንደ ሀክ እንደተደረገ የሚናገር ሰው ነው። እና ስሙት፣ አሁን የሌብነት ጥግ እያስታወቀ መጣ መቶ ስልሳ አምስት ሺህ እንደደረሱ ቮቱን ዘግተውት በሀያ ብር ወይም በአምሳ ብር ድምፅ እንድንሰጥ ፈልገዋል። እሺ ሁለት መቶ ሺህ ገብታለች። ሰላሳ አምስት ሺህ ሰው ሀያ ብር እየከፈለ ቮት አደረገ። ሌብነት ይበቃል። በቃ ከሰረቃችሁ አይቀር እንደዚህ አይን ፍጥጥ ያለ ሌብነት ስረቁ። እሱ ስድስት ሺህ ሰው ነው 22 ብር ከፍሎ የመረጠው፣ 6000 ሰው። ሌላኛውን ወገን ሰላሳ አምስት ሺህ ሰው 22 ብር ከፍሎ መረጠ። በጣም እኮ በቃ ይሄ ትልቅ ቢግ ዲፈረንስ ነው፣ በመሀላቸው ያለው። እግዚአብሔር ማለት እንዴ ነው፣ ስድስት ሺህ ሰው ሀያ ብር ከፍሎ አዶናይን አደረገው፣ እሷን ስንትን ያለው ሰላሳ ሁለት ምናምን። ይህን ያህል ልዩነት በተአምር አይፈጠርም። የፈለገ ይምጣ። ይሄ ቦት የሚደረግበትን ሲስተም ሃክ ካልተደረገ በስተቀር ዝም ብሎ እንደዚህ አይነት ለውጥ አይፈጠርም። በአንድ ቀን እንትን ማለት ነው። እንዲህ ደግሞ የተፈጠረው እንዴት መሰላችሁ? እንደ ማታ ሰይፉ ላይ ቀርባ ምናምን እንደ ጠዋት አይገኝም አይመስልም እኮ ስታስቡት። እግዚአብሔር ሸም ሁላችንም፣ ቲክቶክ ክሬቲቭ አዋርድ ሌባ ሁላ ሌባ ሁላ በሚለው ቪዲዮ እንስራ። በቃን እውነትን ያልመለስን ብዬ ነበረ። አሁን ገብቼ ካየሁት በኋላ ነው ይበቃናል። እንደምታዩት ሰይፉ ፋንታሁን ላይ ቀርባ ነው እና ጋይስ ይኸው የፈራ ነው ማለት ዩቲናስን ሴፉ ፋንታሁን ላይ ያቀረቧት፣ አሁን በዚህ ሰዓት ላይ ይኸው እያየዋት ነው። ዩቲናስ በሴፉ ፋንታሁን ላይ ያቀረቧት፣ ዛሬ እኮ ምንድን በሶስት ሰዓት ውስጥ አምስት አምስት ሺህ ነው እየጨመረች የምትሄደው ቮት ማለት ይኸው። በቃ አዶናይም ቪዲዮ እየሰራ አይደለም። በቃ ልበልጠው ነው አሁን ማለት በጣም ያሳዝናል። ግን ከታች ያለነው ልጆች አሁንም ቦን ተስፋ አንቆርጥም። ቁልፏን እስክንረከባት ድረስ ሁላችሁም ተባበሩ ጋይስ። እነሱ እዚህ ደረጃ ድረስ ሁሉ ደርሰዋል በጣም ያሳዝነው ቤተሰብ እኔ እንደ እኔ እንደ እኔ አስተሳሰብ ልላችሁ ምፈልገውም እንደሆነ ታውቃላችሁ ማርያም ከአዶናይ ምንት መወገን ሳይሆን ከዚህም መወገን ሳይሆን፣ አሁን አዶናይ ምንድ አዶናይ ምንድን የሰራው ምናምን ብላችሁ ታስቡ። ወጣቱን ኢንስፓየር ያደርጋል ምናምን፣ ሁሉም ሰው በራሱ እንዲሰራ ምናምን ያደርጋል ስላችሁ፣ በራሱ እንዲሰራ ማለት በቃ ቲክቶክ ላይ መጥቶ የራሱን ኮንተንት በራሱ በቃ በኮንፊደንስ የሆነን ነገር እንዲያደርግ እና ደግሞ የተለያዩ ወጣቶች ከስራቸው ላይ ከመንገድ ላይ ምናምን እያነሳ ብቻ አሪፍ ላይፍ ስታይል እንዲኖሩ እያደረገ ነው። በዚህ ሰዓት ዩቲናስን ደግሞ ስታዩ ዩቲናስ ምን እያደረገች ነው ያለችው? እሷ ደግሞ የተለያዩ ድራማዎች ምናምን በራሷ በቲክቶክ ቤጇ እየለቀቀች አሪፍ አይነት ድራማዎችን እየሰራች በራሷ ጽፋ ምናምን እያቀረበች ነው ያለ እነዚህ ሁለት ሰዎች አሁን ካያቸዋቸው ጭራሽ የማይገናኝ ነገር ላይ ነው ጭራሽ ማለት እና ምንም በቃ ይሄን ያህል እንትን ሊያስ ብላቸው ይሄ አንዱን እንትን ብላችሁ ምናምን ሳይሆን ዩቲ ናስ ጋር ስትሄዱ ምንድን ነው ዩቲ ናስ ጋ እየተደረገ ያለው ነገር የሚለው ነገር፣ ዩቲ ጋር ቮቱ ምናምን በጣም እየተጅበረበረ እንደሆነ ያስታውቃል። ምናምን በጣም በብዙ መንገድ ቮት እንድትደረገ እየተደረገ ነው ያለው። እንደገና ደግሞ ሪዋርዱ ራሱ የተዘጋጀው ፕሮግራሙ ራሱ እሱ ራሱ ወደ እሷ እያደላ የሚመስልበት ሁኔታ ላይ ያለው እንጂ ዩቲ ናስ ልጅቷ ሌላ ታሪክ ላይ አሉ ነው። ጭራሽ አይገራ የሆነ ግን እየተሰራ ያለ የሆነ ነገር አለ ብዬ ነው የማስበው። ይሄ አስተሳሰብ ነው እንግዲህ እናንተን አላውቅም። ይኸኛውን ደግሞ ተመልሶ ከባድ ቁጣ እያስነሳ ይገኛል። የዩቲንያስ ሰይፉ ሾ ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በዘርፉ አዶናይ በሰፊ ልዩነት እየመራ የነበረ ቢሆንም ዩቲ በሰይፉ ሾ ላይ ከቀረበች በኋላ በሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ቮት አድርጓት፣ በአሁኑ ሰዓትም ከ130 ሺህ በላይ ቮት ላይ ደርሳለች። እየመራ ያለው አዶናይ ደግሞ ከ161 ሺህ በላይ ቮት ይዞ እየመራ ያለ ቢሆንም ዩቲ በጥቂት ሰዓታት ያሳየችው ለውጥ ነገሩን አጠራጣሪ አድርጋል። በዚህም ታዲያ ብዙዎች ሰይፉ የምረጠዋት ቅስቀሳ አድርጓል፣ ይህ ሆን ብሎ የተደረገ ነገር ነው በማለት ቅሬታቸውን እያሰሙ ይገኛሉ። ይህም ሊቆም ይገባል፣ በሕዝቡ መሀል ዘረኝነትና ሌላ ሰላምን የሚያውኩ ጉዳዮችን ያስነሳል ይላሉ። እናንተስ በዚህ ጉዳይ እኔ ቤት በጥቂቱ ነው ያመጣሁት ቪዲዮ ባይዘው ሲለዋወጥባችሁ፣ ብዙ አይነት እንትን እንዳይመስላችሁ፣ በጥቂቱ የአገር ቪዲዮ ነው ያለው። አገር ቪዲዮ ማለት ወደጭ ያመጣኋቸው ናቸው። በቃ ይጠቅማቸዋል ምለውን አንዳንድ ነገሮችና ወጥቼ ነው ያመጣሁትና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ አሪፍ እንድንገናኝ በአሪፍ መልኩ እንድንመጣ ምናምን፣ ሰብስክራይብ አርጎ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ ቀጣዩ ደግሞ እንግባ። አዶናይ እንዳታስበው በፍጹም፣ ማርያምን እንዳታስበው። ብዙ ሰዎች አሁን ቲክቶክ ላይ፣ ሴፉ ሾው ላይ ለምንድን ነው አዶና አዶናይ የማይቀርበው እያሉ ዘመቻ እያካሄዱ ነው። አንተ ግን ቢደወልልህ እራሱ ስልክ እንዳታነሳ ሰይፉ ሾው ላይ መቅረብ ያለበት ሰው ትንሽ ዕውቅና ኖሮት ዕውቅናውን ቡስት ለማድረግ ሰይፉ ሾው ላይ መቅረብ አለበት። ከሰይፉ ሾው በኋላ ነጥብ ይጥላል ወይም ጥሩ ነገር ይናገራል። በዛ አጀንዳ ይሆናል። ፎሎወሮቹ ይጨምራሉ፣ በጥሩም በመጥፎም። አዶናይ ግን ምን ፈልጎ ማክሲመም ሌቭል ላይ እኮ ነው አዶናይ ያለው። የእውቅና ጥግ ላይ ከሱ አልፎ የነካ ሁሉም ይባረክለት ልጅ ነው። እዩ እስቲ ወደሱ ቀርቦ እውቅና ያልጨመረለት ሰው የለም። ስለዚህ ይሄ ልጅ ምን እውቅና ጎሎበት ነው ወደ ሰይፉ ሾው የሚቀርበው? አንዳንዶቹ ደግሞ እዛ እንድትቀርብ የሚፈልጉበት ዋናው ምክንያት ከተናገርከው ነገር ውስጥ አቃቂር አውጥተው ጠልፈው ሊጥሉ ፈልገው ነው፣ ባይዘው። ወይ ደሞ አንድ ልነግራችሁ የምፈልገው ነገር ምንድን ነው አዶናይ ማለት ነው ምንም ሰይፉ ፋንታሁን ጋር መቅረብ የሌለበት ሰው ቢኖር አዶናይ ለምን በሉ ሰውዬው ሰውየው በአርባ ደቂቃ ፖስት ካደረገ በአርባ ደቂቃ እንትን ውስጥ የሚታይለት ከአምስት መቶ ሺህ በላይ አንድ ሚሊዮን ከዛ በላይ በ የአገር ቪው ነው የሚያገኙ ልጁ ማለት እና እንዲህ አይነት ሰው ምን ብላችሁ ነው ሰይፉ ጋር አብዛኛው ሰው ኮመንት ላይ ገብቼ እያነበብኩኝ ሰይፉ ጋ ሂድ፣ ሰይፉ ጋ ሂድ፣ ሰይፉ ጋ ሂድ አያስፈልግም። ዩቲናስ ያስፈልጋታል። ለምን ካላችሁኝ በድራማው መልክ ከመጣች ነው ቪዋ በጣም ሀይ የሚሄድላት ማለት ነው። ኖርማል ግን ፌስ እንደ አዶናይ ዝም ብላ የሆነ ቦታ ተቀምጣ ራሷን ቀርጻ ብት ላይ መቶ ሺ ለመቶ ሺ ሊታይላት ይችላል በ3 በአራት ቀን ውስጥ ምናምን በቃ እስከ አምስት መቶ ሺ ምናምን ሊታይላት ይችላል። አዶናይ እኮ ተሳስቶ ማለት የሆነ አንድ ቦታ አድርጉኝ ብሎ ቪዲዮ ቢፖስት አለቀ፣ ድብልቅልቁ ነው። በቃ እንዳለ ቦት በቃ አይደለም በሀያ ሰው በመቶ የሚገባ ይመስለኝ እና ምንም የሰይፉ ፋንታሁን ጋር ይሄድ ጉዳይ የሚያስፈልግ አይመስለኝ አስቸኳይ ቪዲዮ ነው ለሁሉም ሰው ምናልባት ሪፖርት እያደረጉ አካውንቴ እንዳያዘጉብኝ ለሁሉም ሰው አስር አስር ጊዜ ኮፒ ሊንክ ና ሼር አድርጉልኝ ለምንድን ነው መኪና ያልተሰጠኝ ነው ነገሩ ስለዚህ እንደዛ ከሆነ መኪናው ስጣቱና ምናልባት ከኪራይ መኪና ትገላገል ነገሩ ግን የመኪና ኪራይ አይደለም ነገሩ ስለ ክብር ነው ስለ ኢትዮጵያ በሙሉ አንድ የሚያደረግ ትክክለኛ ንጹህ የሆነ በጎ የሆነ ብሔር ሳይ ላይ ሃይማኖት ሳይ ላይ ለሁሉም የሚያከብር ምርጥ ቲክቶከር የዚህ ዓመት ሽልማቱ ነው። እሱ ነው የሚያሳስበን እኛ። አንድ ጊዜ ቮት አድርጉኝ ብሎ አጭበርብሮ አይደለም ያሁሉ ቮት ያገኘው ቪዲዮ ሰርተሽ ከሰይፉ ጋር ተገኝተሽ ያ ሁሉ ፎሎወርስ አታገኘ። አሁን ደግሞ በቴሌ ብር በሀያ ብር የሚከፈል ማለት ነው። ማነው ከፍሎ አንቺን የሚመርጥ ያለው? አንተ ሰይፉ ደግሞ ማለት ነው በዚህ ደረጃ በዚህ ደረጃ ትወርዳለ ብዬ ጠብቄም አላቅም። እንደ አንድ ፕሮፌሽናል ጋዜጠኛ እሚመራ ያለው ሰው ነው የምትደግፈው፣ ወይስ ከመሬት አንስተህ ሰውን ለጥለህ ለማሸነፍ ነው የምታስበው? ምን ያክል ዘረኛ ብትሆን፣ ምን ያክል አስተሳሰብ ዜሮ ቢሆን ነው እንደዚህ አይነት ስራ የሰራኸው? ሁሉም ኢትዮጵያዊ ትንሹ ትልቁ ብሔር ሳይለይ በኦሮምኛ፣ በወላይትኛ፣ በአማርኛ ኢትዮጵያ በትግርኛ ቮት አድርጉት እያለ ያለው እኮ ስለ አዶናይ ነው። እኛ ድራማ አይደለም ያስፈልገን በአሁኑ ጊዜ። ድራማ የምትውሉት ከሆነ የአምስት ዓመት ንግሥቷ አምትሏት ከሆነ እስቲ ለምን አምላካቻ ምን አተሸንፍም ነበር እሷ ድራማ ሰራች። አንጨብጭበናል። ሌሎችም እኮ ብዙ አሉ፣ አቅም ያላቸው ወደ ማህበራዊ ሚዲያም ያልወጡ እኛ ምንፈልገው ያለ ነው ትክክለኛው ሰው። በአሁኑ ጊዜ ኢትዮጵያ እንደ አገር ሊያድን የሚችል ምርጥ ኢትዮጵያዊ፣ በአሁኑ ጊዜ የሚያስፈልግ ሰው አዶናይ ስለሆነ ነው አዶናይ ምረጡ ያለን ያለ ነው። የመኪና አይደለም ውድድሩ። አዶናይ መኪና ምንም አያረግለትም። አዶናይ ይገባዋል፣ እንደዚህ አይነት ስራ መቀጠል አለበት ስላልን ነው። ስለዚህ መኪናው ስጣትና ትገላግለን ለኛ ማለት ነው። በሰይፉ ቀረበች የኢስት አፍሪካ የነበረው ውድድር ታዲያ ለምን ቦታ አልጨመረችም? የኢትዮጵያ ቲክቶክ አዋርድ ሀቅና ስለተጨበርበረ ነው ሀቅ ተደርጓል፣ መቶ ከመቶ ፐርሰንት ማለት ነው። ስለዚህ ሀጥ የተደረገ ውድድር ደግሞ ብታሸንፍም ባታሸንፍም የእኛ ሁል ጊዜ አሸናፊ አዶናይ ነው። ይሄ አንድ የሚያስማማኝ ጉዳይ አለ። ምንድን ነው እሱ ካላችሁኝ? ደግሞ እዩ ቲናስ ምን ስለሰራች ነው ሰይፉ ፋንታሁን ላይ የቀረበች? ይሄ ወሳኙ ፓርት ነው። ለምን በሉ፣ እስካሁን ስትሰራ የነበረውን እናቃለን ፊልም እንደሆነ በፊልም እንደ ፊልም አይነት ነገሮች ኮንተንቶችን የምታገር ያን ኮንተንት ደግሞ እስካሁን ብዙ ጊዜ ሰርተዋል። ካሁን አልቀረበች ግን በዚህ ቦት መደረጊያ ጊዜ ወደ ሰይፉ ፋንታሁን ጋር መምጣቷ የሆነ ነገር በመሀላቸው እንደተፈጠረ የሆነ ስላችሁ በመሀላቸው እንደተፈጠረ ስላችሁ የሆነ ነገር በቃ ዩቲናስን ታገኙ ያንን ነገር የሚያደርግ የሆነ ነገር እንደተፈጠረ ያስታውቃል። እንደኔ እንደኔ ምንም በሉኝ፣ የፈለገ ጻፉ ኮመንት ላይ ቀላል። ዩቲናስ የሆነ ነገር እንደተደረገባት ያስታውቃል ስላችሁ እሷ እየሰራች ነው ግን እሷ እንድታሸንፍ የሚፈልግ ሊሆን የሚፈልግ ነገር አለ አካል አለ። የሆነ እሷ እንድታገኘው ያንን ነገር የሚፈልግ እንትን ይኖራል አካላቶች ይኖራል፣ እንጂ እንጃ፣ እሷም ፈልጋ ምናምን እንትን ስላችሁ፣ በሶሻል ሚዲያ ላይ ያን ያህል ቦታ አርጉ ያለች አይደለም። የሆነ ብቻ የሚፈልግ አካል እንዳለ ነው እኔ የሚሰማኝ ማለት ነው። ይሄ ልጅ ግን ተበሳጭ ድጋሜ ሌላም ቪዲዮ ሰርቷል። በተደጋጋሚ ስለ አዶናይና ስለ ዩቲናስ በጣም እንትን እያለ ያለ ልጅ ነው እና ይሄ ምንም ስሙት። እራሳችሁ ቮት የምታደረጉ ከሆነ ለምንድነው ህዝቡን ምረጥ ብላችሁ ቦታ የምትሰጡት ወይ ደግሞ እድል የምትሰጡት? ሁለተኛ ለምንድን ነው እኛን የምታስደክሙን? ጭራሽ በአንድ ሌሊት ከ87ሺህ ቮት ተነስታ 120 ምናምን ሺህ ገባች። እንዴ ምንድን ነው የተፈጠረ? ያለው የቮቲንግ ስታተስ በቀዘቀዘበት ጊዜ ከመሬት ተነስቶ እንዴት ብሎ ነው ይሄ ሁሉ የሚጨምረው? ሲጀመር ማንም ቢበላው ህዝቡ የመረጠው ከሆነ ችግር የለም ማንም ማንም ቢወስደው። የስንት ሰው ልፋት ነው ከንቱ ያደረጋችሁት ያላችሁት። ቪዲዮ ሰርታ እንኳን እንደዚህ አይነት ቦት አልጨመረላትም። ስለዚህ ተጭበርብሯል፣ ሳይውል ሳያደር አሁኑ መፍትሄ ይሰጥበት። እኛ ምንም ችግር የለብንም። ዩቱና ስራ ብትወስደው ግን ነው ለምንድን ነው ከንቱ ልፋት ምስታስለፉን? ለምንድን ነው ቦት አርጉ ብላችሁ እኛን የምትሰጡን እድል? ስለዚህ ቲክቶክ ክሪኤቲቭ አዋርድ ኢንቨስቲጌት አድርጎ ያጣራል። ከዛ ደግሞ መልስ ይስጠን እኔ እንጃ ግን ቤት ሰው እኔ ጓጉቼ የምጠብቀው ምንድን ነው ፕሮግራሙን ለማየት እንዲህ ማየት በቃ ማን እንደሚወስደው ማየት በቃ ከዛ በቃ ያበጠው ይፈነጋል ይፈነዳል እንጃ ብዙ ሰው አዶናይ ካልበላኝ ነገር በቃ የሚበሳጭ ይመስለኛል እንጂ ሳስበው ገና ለቦቱ እንዴተ ከሆነ አንድ ሰው ይወስደዋል ብለው ሁሉም ጠብቆ ሌላ ሰው ከወሰደው ብራት ነው ከጠዋቱ ሶስት ሰዓት ሊሆን 20 ደቂቃ ብቻ ነው የቀረው እና የጠዋቱን ዜና ስነግራችሁ በአሁኑ ሰዓት አዶና 2600 ቦቶች ቦት ካውንት አልፏል። ዩቲ ደግሞ በዚህ ሳይ 195173 ቦት ካውንት ላይ ትገኛለች። ታዲያ እስከ ምሳ ድረስ ምን ያክል ቦት ካውንት ይደርሳሉ ብላችሁ ታስባላችሁ? ዲፍረንስ ውስጥ ወይም በመሃል ያለው ልዩነት እየሳፋ ይሄዳል ወይስ እንግዲህ ቤተሰብ የዛሬው ቪዲዮዎች እነዚህ ነበሩ። እናንተም ልክ እንደኒው የዚህን ፕሮግራም መጨረሻ ማለት የዚህን ነገር መጨረሻ ለማየት እንደቸኮላችሁ እርግጠኛ ነኝ እንደጓጓችሁ ለማለፈልጌ ነው። እና ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። በዛሬው ቪዲዮ ደግሞ ቅር ያላችሁ ነገር ካለ ስለ እንዲሆን በአቀራረቤ ላይ ምናን ነገር ኮመንት ላይ አስቀምጡልኝ፣ ቅር ያላችሁ ነገር ካለ ምናል። እናም ቻናሉን እንደዚሁ በዚህ ፍጥነት ወደ አንድ ሺ እንዲገባ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ